ምርዓተ መድህን የ5525 ብርና፣ እንዲሁም ደግሞ አራት ዳቦ አዘውልናል። ለብቻው ይህ ለምግብ ነው። እግዚአብሔር በወጣ የተካ መድኃኒዓለም ያልታየ ነገር ይስጣችሁ። ምህረተ ስላሴ ምህረተ ስላሴ፣ ያው ባለፈው የስላሴን ዝክር እንደዘከርና ከመድኃኒዓለም የተረፈ ነው። ዛሬም የመድኃኒዓለምን እሷም ሰባት ሺህ ብር ተሳትፋለች። ወለተ ሰንበት

አስር ሺ ብር እንዲሁም አንድ እህቴ እግዚአብሔር ያቀኛል ሁለት ልጆች አሉኝ መዳን ያለን በጥበቡ እንዲያሳድግልኝ እና እኔም ደግሞ በሰላም ለሀገር ያፈር እንድበቃ የሰራሁት እንዲባረክልኝ ካለች ላይ ብላ ሶስት ሺ ብር ጨምራለች። እዚህ ዝክር ላይ በጠቅላላ የሁለት መቶ ሀያ ሰባት ሰው

ከነውሃው ከነምኑ ነሚዘክሩልን አራት ዳቦ አለ። በወጣ የተካ እናመሰግናለን። መዳን ያለም ያልታየ ነገር ይስጣችሁ። ቀጣይ ፕሮግራም እዛ እናሳያቸው

ከተቀደሰ ቦታ እንዲያሁ በቦታችን አስበው ያሉትን ምዕመናን ሁሉ እንዳይረሳብን አምላካችን ያለ የስርቶች ማስማችን ያውቀናል ያውቀናል ብለው የረዱን ምዕመናን ሁሉ አምላካችን እንዳይረሳብን ለዚህ ዕለት ለዚህ ሰዓት አምላካችን እንዳደረሰን ለብርሃን

ብል በማይበላው ሌባ በማይሰርቀው በላይኛው ሰማያዊ መዝገብ ቀመዝገበች ቅዱስ ገብርኤል ሶስቱን ወጣቶች ከእሳት አደጋ ከእሳት ያወጣቸው ከተለያዩ አደጋዎችና ከተለያዩ ፈተናዎች ይሰውራቸው። ቤታቸው የደስታ ቤት ይሁን፣ ቤታቸው ርቤት ይሁን በሉ። ሰላማን አሉልን። እንወዳቸዋለን።

ሰላም ያስረባት ብዙ አይነት በሽታ ለናስ መታችሁ በመድኃኒዓለም ስል ጋብዛችሁና ጊዜ ለቀናት እንደዚህ ነው መመረቅ ማለት። አባቶች እነዚህ ራሳቸው የማይንቀሳቀሱ ሰዎች ምስጋና ያቀረበት እግዚአብሔር የሚሰማ የማይንቀሳቀሱ

የሰራችሁትን እነሱ በመለቋችሁ እግዚአብሔር ደግሞ ተቀብሎ የእናንተን ሀሳብና እናንተን እድሜ ዘመናችሁን ይመርቃል። እግዚአብሔር ስጥልን፣ በሀገራችን ሰላሙን ይፍጠርልን። ታችን ሁሉ ጊዜ እየመጣችሁ ታበላል። ሁሉ ጊዜ ነው ምታበላል፣ አባቶች እግዚአብሔር። ሁሉ ጊዜ ነው ምታበላል፣ እየመጣችሁ ሁሉ ጊዜ ትመጣለች እና እግዚአብሔር ስጥልን በሏት። ስዳን ያለ ስጥልን፣ እግዚአብሔር ስጥልን